ምን ያስፈራል፣ ገጣ መድፍረት ነው እየገባሁ ያለሁት። አንቺ ቤተሰቦች ናችሁ። አሁን ደግሞ የምንገኘው እንግዲህ ሴራ ላይ ነው እንጨት ልንለቅም ቤተሰቦቼ በጣም የልጅነቴ ትውስታዬ ነው። እንግዲህ በጣም ልጅ እያለው ነበር እንጨት ለቀማ የምመጣው ከጓደኞቼ ጋር። ዛሬ ቀን እንደምታዩኝ እንግዲህ ገመዳ አድርጌያለሁ ወገቤ ላይ እንጨት ልለቅም ነው እንግዲህ። ምን ያህል እንጨት እንደምሰበስብ አብረን የምናየው ይሆናል። እንደምታይ ዛፉ በጣም ብዙ ነው። ያው አሁን እንኳን ባዶ ቀርቷል፣ እና ብዙ ማለት አልችልም። ባይዘወይ ባዶ ቀርቷል። ግጥም ያለን የነበረው ባይዘወይ። እስኪ ለማንኛውም እየሰበርኩ አሳያችኋለ ቤተሰቦቻችን። ቅጠሉ ግን ትንሽ ያስፈራል። ገና አልደረቀም። ክረምት ስለሆነ ማለት ነው። ትንሽ ያስፈራል። ግን እንግዲህ እስኪ ይሄንን መስራት ፈልጊያለሁ፣ በጣም እናንተንም ማሳየት ፈልጋለሁ። የብዙዎቻችሁ ደግሞ የልጅነታችሁ ትውስታ ነው ብዬ ነው የማስበው። በተለይ ደግሞ የገጠር ልጆች የሆናችሁ ልክ እንደኔ ትውስታ ይኖራችኋል። እንጨት ሰበራ። ዋሃ እናንተዬ፣ እሾህ ወጋኝ ገና ሳልጀምር። ያደኩበት እንግዲህ እዚህ ጋር ነው ከብት ያ ከብት ስጠብቅ ፍየል ስጠብቅ ብቻ ለማንኛውም የእኔ የአካባቢ ልጆች ከሆናችሁ ካለማጣ ትንሽ ወረድ ብላ አድቡክር ቡክር የሚባል ቦታ ነው ያለሁት። እንግዲህ ሴራችን ላይ ነው ያለሁት። ብዙ ጊዜ ጠይቃችሁኝ ታውቃላችሁ። ምታቅ ባክሽን ሴራችን አሳይን ብላችሁኝ ነበር። እንግዲህ ይሄንን ይመስላል ቤተሰቦቼ። አሁን ላይ ትንሽ ዛፉ እያለቀ ነው ያለው እንጂ በጣም ሰፊ ሰፊ ነበረ ሴራ ባይዘ እንግዲህ ቤተሰቦቼ፣ ወይኔ ጉዴ እንትን መያዝ ነበረብኝ፣ መቁረጫ ባዶ የመጣሁት እንግዲህ። ሴትነቴ ምን እንደሚመስል አብረን የምናይ ይሆናል። ድሮ ተሰቅዬ ምናምን ነበር ምሰብረው። ዛሬ ቀን እስኪ ሰቀላለሁ፣ እሞክራለሁ። ለመሰቀልም ማይኬን አስቀምጬ ስራ እንድሰራ ይሻላል መስለኝ። እንግዲህ የወፉ ድምጽ እየሰማችሁ የወፎቹ ዝማሬ ጋብዝኳችሁ። ይህንን እንጨት እቤት ስሄድ ይጠቅማል። እዚህ ምንም አይመስልም ብዙ አይ፣ አሁን ግን የሚሰብሩ ልጆች አላየሁም እስካሁን። ቅድማስች መጣሁት ግን አላየሁም። ከማንኛውም ካሜራ ማናችን ሙጌታ ነው ግን አያስፈልገኝም ስታንድ ስላለኝ አንድ ቦታ ላይ አስቀምጠነዋል። እሱም ዞር ዞር ዞር ብሎ እያየው ነው ቦታው እስማ በጣም ነው ደስ የሚለው፣ ፀጥ ያለ ስለሆነ ራሳችሁን የምታዳምጡበት ቦታ ነው፣ ባይዘበ ቦታው ማለት ነው። እሾው እየወጋኝ ነው። ረስቶኛል። ድሮ አይነካኝ ነበረው አይወጋኝም ብዙ። አሁን ግን ሰውነቴ እየቻለ አይደለም። የከተማ ኤሌክትሪክ ለምጄ

ተፈጠረ ግን ያስፈራል። ቅጠል በድፍረት ነው እየገባ ያለው። እንጨት የለም፣ ወደዚህ። እንጨት የለም። ባውነት፣ እስኪ እዚህ ጋ ያለውን ከሮራ እንጨት ወርቆ በዚህ ሆነ። አዎ እዚህ ጋ፣ እዚህ ጋ አገኘው እንጨት ኦ እዚህ ጋር አገኘሁ ቤተሰቦች፣ ቆንጆ እንጨት አገኘ። ሆ ደግሞ ወደዚህ እስኪ ፈልግ ውስጣውት ሰው እየፈራን መሰል እየገባበት አይደለም እንጂ። አባቴ እናንተ፣ ይ ጅብ አለ፣ እባብ አለ። እንዴት ነው ልመለስ? እ ምራቡ ወደ መሀል ብገባ እንጨት አላጣም ነበር። እንጨት የለም። ወደ እዚህ ምንድነው? አገኛለሁ። ይሄዳለሁ፣ የለም።

ባለማውቀው ምን ትሆናለህ? ይመቸኝ እግዚአብሔር ይሁን እንደዚህ ማለት ነው። ገብታቸው አላ አራዳ ፕላስ መሆን አለባቸው። አንዳንዴ አይ እንትን አሁን እምቢ አልሽኝ ዞሮ ዞሮ አቤ ስል እንትን እንደምትይቃለች። ምን እንደት ነው? ውሸት ነው እውነት ነው አረጋግጣለ። አሁን ዘልዬ እኮ አቤ እባብ ስነክሷት ነክስ ስለራሱ አልነግረውም እንዳይደነግጥ። ቀስ አቤ ብለው ሴራ ከታች ነው ከላይ ነው? አድን ብር ስትወጣ የነበረው አይደለም። መጀመሪያ ምን ቦታ እኮ ያስታውቅ። ምን ማድረግ ትችይ ነበር? ነገር ትንሽ ራስሽን እኔ